ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሰላም ነው፣ እግዚአብሔር ይመስገን። የሳምንቱ መጨረሻ ቀናት ናቸው አይደለ? ዋና ጉዳዮችን የሚሆኑት ዋነኛ ጉዳዮች እነዛ ናቸው። እንደ ሰው እኔንም አብሽቆኛል። የኖቲንግሃም ፎረስት አሰልጣኝ ኑኖ ስፒሪቱ ሳንቶ ከባሉ ከው የገጠማቸው መወራጨት በጣም በአደባባይ መሆኑ በጣም በጣም በጣም ትኩረት ስቧል። ይሄ ባክ ኖ እኔ የገባኝ ባ ነው ለእኔ የሰጠኝን ስሜት የእጅ አወራወሩ ለኑኖ ስፕሪቶ ሳንቶ የሚገባ አይመስለኝም አይገባም በጭራሽ አይገባም በፍጹም ጥሩ የውድድር አመት ካሳለፉት ክለቦች መካከል አንደኛው ኖቲንግሃም ፎረስት መጨረሻ ላይ ያለው ጉዳይ ትንሽ እየተበላሸበት መጣ እንጂ እኔ ልክ ነው እንደዛ ነው እንደዛ ነው ለጥሩ ውጤታቸው አይገባም ግን አይደለም የምለው እኔ እኔ በምንም መንገድ ይሄ ነገር ተገቢ ተገቢ ነው ደሞ ብዬ አለ ቫልኒስተር ወይም ላይ ቢደረግ ልክ ነው አለ ማንም ላይ ቢደረግ ልክ፣ አለ እኔ ሁሌም ምለው ራሴም ብችለው ደስ የሚለ ሌላውም ሰው ቢችለው ደስ የሚለ ፕሮፐር ዌይ የሚባል አለ፣ ተገቢ የሆነ መንገድ አለ። ካልተስማማሽ ያልተስማማሽን ነገር ተከትሎ የምታደርጊው ነገር ከተስማማሽ የተስማማሽን ነገር የምትገልጭበት ነገር ከወደድሽ ከጠላሽ መለያየት ከፈለግሽ አብረሽ መቀጠል ከፈለግሽ ፕሮፐር ዌይ አለ። ተገቢ የሆነ መንገድ አለ። ተገቢ የሆነ አካሄድ አለ። እንደ ሰው እንደዚህ ብቻ በፕሮፐር ዌይ ላንኖር እንችላለን። አንዳንዴ ልፍ ሲል የምንስታቸው ነገሮች ሊኖሩ ይችላሉ አለ ግን፣ ተመራጩ ግን እሱ ነው። ደግሞ አደባባይ ሲሆን ትንሽ ትንሽ ያናዳል፣ ውይ ያናዳል ፊል አላረግሹ። አይ ልክ አይደለም። በፍጹም በፍጹም ልክ አይደለም። የ ይሄ እንዴት ነው የበላይና የበታች ነገር አይነት ስሜት እንዲፈጥር ያደረገ ይመስላል። ሰዎችም ደግሞ በጣም ተቃውሞታል። እንዴ ማይገባ ነገር። አዎ ማይገባ ነገር ማለት ሊነጋገሩ ይችላሉ። ቁጣም ሊኖር ይችላል። ማለት ቁጣው ተገቢ ነው ለማለት ፈልጌ ሳይሆን አንዳንድ ጊዜ ስሜት መር የሆነ ቁጣ ሊያጋጥም ይችላል። ግን ያንን ሁለቱ በሚገናኙበት መንገድ መጨረስ የለ ብቻ ጊዜያቸው ላይ ነገሮችን መጨረስ ነው የሚገባው። ምንድነው መሰለሽ አንዳንድ ጊዜ አሁን ውጤቱ አያበሳጭም አይደለም። ሰውዬው የባለቤቱ ብስጭት ይገባኛል ለእኔ ማለት ትርጉሙ ይገባኛል ምክንያቱም ኖቲንግሃም ፎረስት በጣም ጥሩ የውድድር ዓመት አሳልፏል። ሌስተር ሲቲ መውረዱን አረጋግጧል። ጨዋታው በኖቲንግሃም ፎረስት ሜዳ ነው። ይህንን ጨዋታ አሸንፎ ሌሎቹ ከገጠማቸው ውጤት አንጻር፣ ለምሳሌ ቼልሲ ተሸነፈ አደለ፣ አርሰናላቸው አወጣረ፣ ሲቲኮ ከሳውዛምተን ጋራቸው ወጥቷል። ይሄ ለኖቲንግሃም ፎረስት ሊያጣ የመሰለውን ወይም እያጣ ያለውን የአውሮፓ ቻምፒዮንስ ሊግን ተሳትፎ መልሶ ለማግኘት ፍንጭ የሚያገኝበት ነበረ ነበረ አሁን ስልሳ ሁለት ነው ያለው፣ ስልሳ አራት ይደርስ ነበረ ነጥቡ ማለት ነው። ስልሳ አራት ማለት ደግሞ ከባለ ስልሳ ሶስቶቹ በላይ ነው የሚቀመጠው። ከዛ መልሶ ወደ ራሱ እጅ ያስገባው ነበረ። ቀሪዎቹን ሁለት ጨዋታዎች በማሸነፍ የቻምፒዮንስ ሊግ ተሳትፎን እውን ማድረግ ችላለህ ወደሚል ስሜት መግባት ይችላል። ቻምፒዮንስ ሊግ መግባት ለኖቲንግሃም ፎረስት በጣም ትልቅ ነገር ነው። ቻምፒዮንስ ሊግ መግባት ደግሞ ለክለቡ እንደ ክለብ ቢሆንም ለዚህ ባለቤት ደግሞ በጣም ብዙ ገንዘብ የሚያስገኝ እኮ ነው። ልክ ነው። ገብቶሻል። ስለዚህ ያንን ሌስተር ሲቲን ማሸነፍ ባለመቻል ሲታጣ ብስጭቱ ይገባኛል። ግን ያው ለ ግን ይህ ደግሞ ብስጭቱ እንዳለ ሆኖ ግን እግር ኳስን መረዳትንም ይጠይቃል ብዬ ነው ማስበው። አሁን ግዴታ ነዋ፣ እግር ኳስ ላይ ውጤቶች እንደዚህ ናቸው። አሁን ለምሳሌ ሳውዛምፕተንን ብዙ ሰው ሲያደንቀው አልሰማህም በማንቸስተር ሲቲ ና ሳውዝሃምፕተን ሲጫወቱ እንግዲህ ሳውዝሃምፕተን መውረዱን ያረጋገጠ ነው በጣም የተበላሸ ውድድር አመት ነው ያሳለፈው ግን እስከ መጨረሻው ጨዋታዎች ድረስ ሊጉ እስከሚጠናቀቅበት ጊዜ ድረስ ማድረግ ያለበትን ነገር በሙሉ ያደርጋል በቃ ወርጃ አለው አንዴ ብሎ ሚተው ነገር አይደለም ታዲያ ይህንን እኮ እኛ እንደ ፕሮግራም ብዙ ጊዜ በመደነቅ የምናወራው ነገር በጣም ጥሩ ነው የእንግሊዝ ፕሪሚየር ሊግን እንደም ለየት ከሚያደርገው ነገር መካከል ነው ይሄ ነው አዎ እና ማንቸስተር ሲቲ ደግሞ በቃ በጣም ራሱን ማረጋገጥ ይፈልጋል የአውሮፓ ሻምፒየንስ ሊግ ተሳታፊ መሆኑን። ግን በዛ መንገድ ያዋጠናል። በቃ በማንቸስተር ሲቲ መሸነፍ የለብንም የሚል አቋም ይዘው ገቡ። ያንን ሙሉ ዘጠና ደቂቃ ነው የተገበሩት። ያደረጉ የነበሩ ሙከራዎች በጣም በማንቸስተር ሲቲ በኩል አደገኞች ናቸው። ግን ያንን ሙሉ ተቋቁመው በቃ እዚህ ድረስ ነው ኮሚትመንቱ ልልፈልጌ ነው። አሁንም ሌስተር ሲቲና ኖቲንግሃም ፎረስት ሲጫወቱ፣ ሌስተር ሲቲ ደግሞ ከሳውዛምፕሰንም ሻል ያለ ነው እና እስከ መጨረሻው ድረስ ማድረግ ያለባቸውን ነገር በሙሉ ያደርጋሉ። እኛም በፕሪምየር ሊጉ ላይ ስለማንኖር በቃ ዝም ብለን ተሸንፈን እንውጣ የሚል ሀሳብ የለም እና እግር ኳስን መረዳት ይጠይቃል፣ ሊጉን ማወቅ ይፈልጋል። ያልኩት ከዚህ በመነሳት ነው። ያንን መረዳታቸውን በቃ በደንብ አድርገው ቢ ምንድን ነው ቢያውቁት ኖሮ ይሄ በእግር ኳስ አንድ የሚያጋጥም ነገር ነው፣ ያበሳጫላው ግን ደግሞ ይህንን ያክል አሰልጣኙ ላይ ጫና የሚፈጥር አይነት እንቅስቃሴ እስከሚደረግ ድረስ አይደለም መሆን ያለበት። እንደውም ጋሪ ኔቭል ነው መሰለኛ አንድ አስተያየት የሰጠው እኔ ኑኖን ብሆን ኖሮ በቃ ሌላ ስትሮንግ ወርድ ልጠቀም እችላለሁ። እኔም እኔም የተመኘውት እሱን ነበር። ሆነን ለመናከር እንዴት እንደ ሰው እዛ ቦታ ላይ ሰውየውን ብሆን ኖሮ በሰውየው አይነት ዝምታ ውስጥ አልፍ ነበር ወይ የሆነ ሰው ሁሉ እያየ በሚዲያ እንደዚህ ትልቅ ስራ ሰርተሽ አሁን ሰው ስለሆንሽ እንኳን ይቅር ቢባል ነው ምንሽ መቅረት የለበትም ለእኔ በእኔ እምነት መከበር ያለብሽ ሰው ስለሆንሽ እዛ ቦታ ላይ ማለት ነው ግን ያንን የሚገርም የውድድር ዓመት አሳልፈሽ ካለፈው የውድድር ዓመት ተንገታግቶ የተረፈን ቡድን ዘንድሮ በቻምፒዮንስ ሊግ ካልሆነ ደግሞ እኮ ኢውሮፓ ሊግ ይገባሉ። ለኖቲንግሃም ፎረስት ይበዛበት ነው ኢውሮፓ ሊግም እውነት ለመናገር ማለት ነው። እውነት ሰውዬው ጎብዝና ናቸው ለዚህ ያበቃቸው ብዬ ነው ማምነው ነኝ። እና የኖቲንግሃም ፎረስት ደጋፊዎችም ደብሯቸዋል፣ ገብቶሻል። እነሱ ለሰውዬው ዋጋ እየሰጡ ነው፣ ባሉካው ደግሞ እንዳየሽው እየተወራጩ ነው። ስለዚህ ያንን ይሄ በአደባባይ ሂውሚሊየት መሆን እምትቀባይ ወልቅ እናኳል እልቅና ቢሆን የምትቀበየው አለ አደለ። ይሄ በአደባባይ የማሳጣት ሲሆን የሃይራርኪ ጉዳይ በሙሉ ልትረሽ ትችላለች። ማንም ሰው ማንም ሰው ነው እኮ የምነግርሽ። የኔ ሪያክሽን ዝቅ፣ የእሳቸው ከፍ ያንቺ ይዘ ከፍ የኔ ዝቅ ምናምን ሊል ይችላል እንጂ ለመዋረድ ሪያክት ያደርጋል ማንም ሰው ኮ ነው የምነግርሽ። ግን ኑኖ ስፕሪቶ ሳንቱ ያንን አላደረጉ። ጋሪ ኔቪል የተመኘው ከዛ እንደሆነ ነው የሚሰማኝ። ልክ ነው እኔም እንደዛ ነው። ገብቶሻል። ግን ማንም ሰው ቢሆን ናቹራሊ ሪያክት ማድረግ ይፈልጋል። መዋረድን ማንም አይቀበልም። በቃ አቀማ ቶ ዝም ሊልሽ ይችላል እንጂ በልቡ ብዙ ነገር እያደረገ ነው። ብዙ ነገር እያለሽም ሊሆን ይችላል። ግን ሰውየውም ብሆን እኔ እኔ አሁን ኑኖ ስፕሪቶ ሳንቶን ብሆን ተዩ እና ባለቤቱን ብሆን ግን አንዳንድ ጊዜ ለሁላችንም የሚሰራ ነገር የሚመስለኝ ከዚህ በፊት በጣም በተደጋጋሚ የተባለ ግን እውነት የማይመስለኝ የነበረን ነገር ማለት አፕላይ ለማድረግ ይከብዳል ብዬ የማስበው ነገር በጣም በተናደድክ ጊዜ በጣም በተበሳጨህ ጊዜ ከቻልክ ዝም በል ነው የሚለውን ነገር። ግን እንደ አሁን የገባኝ ጊዜ የለም። የምሬ ነው። ምልሽ ሳትባይ ይነጋል። ያን ስትናገሪው ሳታጎድይ ፍላጎትሽን ታስፈጽሚያለች። አይሷን ብትወልክ አይደለችም። ሳትባይ ነው ምልሽ እሷም ብትሆን እንደዛ በዛ መንገድ አይደለም እኮ ረጋ ብሎ ምናምን ምናምን የሚሉ ፈራጆች አሉ አለ በእነሱም አይነሳት ጎድዬ፣ በሚፈርዱ ሰዎችም አይነሳት ጎድዬ። ፍላጎትሽን መናገር ትችላለች፣ አቋምሽን ይፋ ማድረግ ትችላለች፣ ረጋ ብለሽ ማለት ነው። ምክንያቱም ኢሞሽን ያልፋል፣ እውነት ነም ነገር ያልፋል። በዛች ቅጽበት ወደ ሜዳ መውረዳቸው ነው የሰውየ ስህተት ብዬ ማስብ ልክ ነው። ምክንያቱም ኦፌንድ ያረጋል፣ ያናድዳል ኢሞሽንሽን ኮንትሮል ማድረግ አትችልም። ግን እግር ኳስ ላይ ይሁን ሩጫ ላይ ይሁን ምንም ላይ ይሁን ግን ማበርታት ነው ያለብሽ። ይህንን ቡድንና ይህንን አሰልጣኝ ማበርታት ነው ያለብሽ። ኑኖ ስፕሪቶ ሳንቶ ኮ ኖቲንግሃም ፎረስት ቢል ላይ ሌላ እንጀራ ያጣ ልክ ነው። ቅድም እኮ ስላርሰናል አርሰናል ያልነውን ነገር ገልብ ጠኗር አርላ ያየ ነው። ግን በሌላ አነጋገር ማክበር ያስከብራል። ወንደርፉል ሜዲል ግሬት ምናምን ምናምን ትያለች ያከበረን ሰው እኮ የሚያይ ሰው ሲያከብር እኔ አንቺን ሳከብር ያየ ሰው ለእኔ እኮ ክብር ይሰጣል። ማክበር መቻሌን ያከብረውና ለእኔ ክብር ይሰጣል። ይዚ ወንደርፉል ጋ ባይ ወይ ዩ ሲ ሀው ማች ሪስፔክት ሀር ምናምን ምናምን እያለ ይቀጥላል። ስለተከበረው ሰው እኮ አደለም የሚያወራው፣ ስለ አክባሪው ነው የሚያወራው። ብዙ ጊዜ ሰው ልብ ብላችሁት ልብ ብላችሁት፣ እውነቴ ነው። ሂ ዋዝ ፖላይት ደስ ይላል በጣም ሪስፔክት ያረገበት መንገድ ያከበረበት መንገድ ምናምን ይባላል። የዚህን ሰውዬ ደግሞ ድርጊት የሆና ምን ይዞበት መጣ። ኑኖ ስፒሪቱ ሳንቶ ዲስ ሪስፔክት አረጋለሁ ሲል ራሱን የቀለለው። ያው ግን ኑኖን ማድነቅን የሚያስፈልጋል አይደለ? በዛ ሁኔታ ውስጥ ተቋቁመው እንደ ተባለው እኛን እንዳል ነው ብዙ ሰዎችም ደግሞ ሊያደረጉት ይችላሉ ብለን እንደምን ገምተው በጣም ሀይለ ቃል ለዛ ድርጊት ምላሽ ስላልሰጡ ነገሩን በትዕግስት ስላለፉት ታደንቃለህ። በሌላ ቢዝነስ ውስጥ ነበሩ ሰውዬ አይደለም። ተጫዋቾቻቸውን ግሪት እያደረጉ እኮ ነው፣ ተጫዋቾቻቸው ሜዳ ላይ ዋናዎቹ አክተሮች ተጫዋቾቹ ናቸው። ሁለት ለሁለት ተለያይተዋል። በሌስተር ሲቲ ሊጥሉ የማይገባ የሚባለውን ነጥብ ጥለዋል። ሆም ጌም ነው ይህ ሁሉ ነገር ተደማምሮ ኮ ለኑኖ ስፕሪቶ ሳንቶ የሚሰጣቸው ትርጉም እኮ አለ። ብስጭትም ከሆነ እሳቸውም ጋ እኮ ቁጭት ምናምን ምናምን አለ። ግን ተጫዋቾቻቸውን ግሪቲንግ እየሰጡ ወይም ሰላምታ እየሰጡ በቃ ዌልደን ዩዴድ ዋቲካን ምናምን ምናምን እያሉ እያለ የሌሎችንም እያሉ ነው። ሰውዬው እኮ መሀል ላይ ጎምለል ያለ አለ እና ከዛ ትኩረታቸውን ሰው አለቃ መጥቷል እዛ ጋ መጥተው የሆነ ነገር ሊሉ ሲሉ ነው። የገጠማቸው ነገር በ በሙሉ የገጠማቸው ሚዲያ ምን አለ፣ እሱን እናውራ እስኪ። ግዴታ በአብዛኛው ተቃውሞ ነው ያለው። ይሄ ነገር በፍጹም ልክ አይደለም የሚሉ ብዙ አስተያየቶችን አይቻለሁ። አንደኛ ይሄ ነው። ሁለተኛ ቅድም አንተ ያልከውን ነገር ኑኖ እስካሁን ድረስ ለሰሩት ከኖቲንግሃም ፎረስት ጋር ላሳለፉት የውድድር አመት በጣም ትልቅ ሪኮግኒሽን እውቅና ነው የሚገባቸው። ጥሩ ነገር ነው ያደረጉት። አሁን ደግሞ በተለይ ሲዝኑ መጨረሻ አካባቢ ላይ ሁላችንም እንዳስተዋልነው አምስት ውስጥ ገብቶ ለማጠናቀቅ ሶስተኛ፣ አራተኛ፣ አምስተኛ እስከ ስድስት ሰባት ያሉት ክለቦች በጣም የተጠጋጋ ነጥብ ነው ያላቸው እና ኃይለኛ ትንቅንቅ እያደረጉ ያለበት ጊዜ ነው እና የኖቲንጋም ፎረስት ተጫዋቾች በእንደነዚህ አይነት ጨዋታዎች ላይ ሌስተር ሲቲም ቢሆን በተወሰነ ደረጃ ጫና ሊሰማቸው ይችላል፣ ጫና ሊገጥማቸው ይችላል። እስካሁን ድረስ ለፍተን ልናጣው ነው እንዴ የሚል ሀሳብ ውስጥ ሊወድቁ ይችላሉ። ስለዚህ ያንንም መረዳት ያስፈልጋል። እንደገና ሌሎቹም ደግሞ ያንን ቦታ ላለማጣት ትልቅ ጥረት እያደረጉ ያሉበት ወቅት ነው። ስለዚህ ነገሮችን ከሁሉም አቅጣጫ ማየት ያስፈልጋል። አሁን እስከዛሬ ድረስ ለምሳሌ ኖቲንግሃም ፎረስት እስከ ዛሬ ድረስ ሁለተኛም ማን ሶስተኛም አራተኛም ሆኖ ብዙውን ሲዝን ሲያሳልፍ ወርደው ያንን ሪኮግኒሽን ሰጥተዋሉ። እኝህ ሰው ጥሩ ነው እስካሁን ድረስ እያደረጋችሁ ያላችሁት የሚለውን ነገር ወደ ሜዳ ገብተው የክለቡ ባለቤትም ቢሆኑ ጨዋታዎችን ያሉ ይመጣሉ ያንን ነገር አድርገዋሉ። ጥሩ በሆነበት ጊዜ ችላትልና ልክ ነገሩ የተበላሸ ሲመስል እንደገና የበላይነትን ለማሳየት መሞከር በጣም ተገቢነት የሌለው ነው የሚል ብዙ አስተያየት አይቻለሁ በዚህ ላይ በሌላ በኩል ደግሞ ቅድም እንዳልኩት ኑኖን የሚያደንቁም ሰዎች አሉ በቃ ይሄኛው ኑኖን እኮ የምታደንቂው ሳምሪ ምንድን ነው መሰለሽ አሁን የእንግሊዝ ፕሪሚየር ሊግ ወካይ ሆነች በሚቀጥለው የውድድር አመት በአውሮፓ ቻምፒዮንስ ሊግ በቀጥታ ከሚገቡት አምስት ክለቦች መካከል አንዱ ለመሆን እነዚህ ልጆች ና ኑኖ ስፕሪቶ ሳንቶ እየተታገሉ ያሉት ከማ ጋራ ነው ከጋርዲዮላ ማንቸስተር ሲቲ ጋራ ከአርቴታ አርሰናል ጋር፣ ከማሬስካ ቼልሲ ጋራ፣ ከኤዲ ሃው ኒኳስል ጋራ፣ ከኡናይ ኤምሪ አስቶን ቪላ ጋራ ምናምን ኮ ነው እየታገሉ ያሉት። ነው ኮ ለኖቲንግሃም ፎረስት እነዚህ ትልልቅ የሚባሉ በአቅምም ደረጃ በጣም ትልልቅ አቅም የገነቡ ክለቦች ጋራ በአውሮፓ ቻምፒዮንስ ሊግ ለመሳተፍ በሚደረገው ትግል ውስጥ ኖቲንግሃም ፎረስት የትግሉ አካል እንዲሆን የውድድር ዓመቱ ሁለት ጨዋታ እስኪቀረው ድረስ የትግሎ አካል እንዲሆን ስላደረገ ብቻ እኮ ታከብር ያለች። ማንም ይሄንን ከኖቲንግሃም ፎረስት አይጠብቅም። ማንም ይሄንን ዕዳ ኑኖ ስፕሪቶ ሳንቶ ላይ የጣለ አይመስለኝም። እኔ አዘንድ ኦፍ ዘ ሲዝን ይሄንን ውድድር በስድስተኝነት ደረጃ አጠናቀ ዩሮፓ ሊግ ትገባለ ቢባሉ ነሐሴ ላይ ገና ማመን የሚችሉ አይመስለኝም። አለቃው ራሱ ይህምራችሁ ነው እንዲህ እንውሰድ፣ ሳንጫወት እንውሰድ ነው የሚሉት ብዙ ጊዜ ይህንን ነገር ያነሳሉ፣ ነጮቹ ሲገልጹት ማለት ነው። የውድድር ዓመቱ አሪፍ ነው አደለም የሚለው ነገር ሲገመገም፣ ነሐሴ ላይ ገና የውድድር ዓመቱ ሲጀመር እዚህ ቦታ ላይ ሆነን እንደምንጨርስ ብናውቅ ኖሮ ደስ ይለን ነበረ ነው። አሁን ግን በሂደቱ ላይ ያገኘ ነው ያጣ ነው ያገኘ ነው ያጣ ነው ሳንጠብቀው ጉጉት ውስጥ የገባንበት ነገር ምናምን እያልሽ ስትመጪ እንደ ሰው እንደዚህ አይነት ነገሮች ሊመጡ ይችላሉ እንጂ ከቼልሲ ጋር፣ ከኒውካስል ጋር፣ ከቪላ ከሲቲ ከአርሰናል ምናምን አይነት ክለቦች ጋራ ቻምፒዮንስ ሊግ እገባ ይሆን አልገባ ይሆን የሚል ስሜት ውስጥ የኖቲንግሃም ፎረስት ደጋፊዎች ለመገኘታቸውን ኑኖ ስፒሪቶ ሳንቶ ነው የሚመሰገኑት። ወገብ ላይ ሆነው ቢጨርሱ ሰለብሬት ያረጉ ነበረ መኝ አምናኮ ስለተረፉ ነበር ሰለብሬት የሚያደርጉ የነበሩት። ዘንድሮ ቻምፒዮንስ ሊግ እንገባ ይሆን አንገባ ይሆን የሚል የትልቅ ቡድን ጥያቄ፣ የትልቅ ቡድን ጥያቄ ይዘው ነው የቀረቡት። ይህ ትልልቆቹ የለመዱ ጥያቄ ነው። ማንቸስተር ዩናይትድ አልገባም ስቲ ዜና የሚሆነው ማንቸስተር ዩናይትድ ከለመደ ውድድር ስለቀረን ቶተናም የለበትም ስቲ ስለቀረ ነው አይደል። አምስት ሆነናል ሲባል ደግሞ አምስት ውስጥ ማመግባት አለብን ምናምን ቢሉ ትልልቆቹ ክለቦች ናቸው ይህንን ጥያቄ እየጠየቁ ያሉት። ኤክሰፕት ኖቲንግ ኦነስት መሆን አለብን። ከኖቲንግሃም ውጪ ቪላ ብቲ ዘንድሮ ነበረበት ቻምፒዮንስ ሊግ ላይ ኒውካስል ብቲ ትልቅ ለመሆን ትልቅ ስራ የሰራ በጣም ሀብታም በሚባሉ ክለብ ሰዎች የተያዘ የሆነ ውድድር ዓመት ላይ ቻምፒዮንስ ሊግ የገባ ዘንድሮ ካራባው ካፕ ያሸነፈ ጥሩ ቡድን በመስራት ረገድ በጣም ትልቅ ፕሮሰስ አለው። ኦፍኮርስ ኖቲንግሃም በጣም ብዙ ተጫዋቾችን አስፈርሟለን ሆኖ ስፕሪቶ ሳንቶ ግን ያበቂ እንዳልሆነ አምን አኳየን አራሰባተኛ አስራ ስድስተኛ ምናምን ወጥተው ሲጨርሱ ማለት ነው። ስለዚህ ፕሮሰስ የሚባለውን ነገር ሂደት የሚባለውን ነገር መጠበቅና እንደ ቪላ እንደ ኒውካስል ምናምን መሆን ይቴክስታል፣ ጊዜ ይፈልጋል። ቼልሲ ብት ምንድን ስለ ቼልሲ ልነግርሽ የምችለው እንኳን ዘንድሮ እና ምን አይቅርና ባለፉት ተከታታይ ዓመታት በፕሪሚየር ሊጉ ለተጫዋቾች ዘወር ከፍተኛ ወጪ በማውጣት አንደኛ ነው ይመዠርጠዋል እንኳን የሚጠቀምባቸው ያዋሷቸው ተጫዋቾች ቢሰበሰቡ ሌላ ቡድን ይሰራሉ የሚባልለት እኮ ነው ቼልሲ። የቼልሲ ክብሩ ቻምፒዮንስ ሊግ ቢያንስ ሬጉላር ሊግ መግባት አይደለም? ሲቲ ስቲ ሲቲ የቀረበት ቻምፒዮንስ ሊግ እንዴት ሊሆን ይችላል? የአሁኑ ሲቲ አርሰናል ብት አርሰናል ዘላስት ሶስት አመት በመደዳው ምን እያደረገ እንደሆነ ያየነው ቡድን እዚህ መሀል ነው ይሄ ቡድን የገባው ይህንን ቡድን እዚህ መሀል ውስጥ ከነዚህ ልማዳቸው በቻምፒዮንስ ሊግ መሳተፍ ከሆኑ ክለቦች መካከል ተገኝቶ አለህበት የለሁበትም አለሁበት ያለህበትም ምናምን ትግል ውስጥ ስትከች ለዚህ አበቃህን፣ አንተ ተብለሽ ነው መመስገን ያለብሽ። ለእኔ የሚሰጠኝ ትርጉም ወግ አሳየህን፣ ልክ ነው፣ ዋጋ መስጠት ያስፈልጋልና። አንድ አስተያየት ትዊተር ላይ ተጽፎ ያየሁት ሁሉንም ነገር የሚያጠቃልለው ይመስለኛል የኖቲንግሃም ፎረስት ደጋፊዎች ከሰጡት አስተያየት ነው። አንደኛ እኚህ ሰው ክለባችንን ነው ያዋረዱት የሚል ነገር ተጽፏል እዚሁ አስተያየት ላይ። ሁለተኛ ባለፈው የውድድር ዓመት ኖቲንግሃም ፎረስት የት እንደነበር ረስተዋል እኚህ ሰው የሚል ነው። ሶስተኛ አስተያየቱን ሲያጠቃልል ተጫዋቾቹ ቅድም ያነሳውት ጥሩ ውጤት ባመጡ ጊዜ አበረታተዋቸዋሉ ጥሩ በነበሩበት ው እኛ እንኳን ኖቲንግሃም ፎረስት አይ ከዚህ በኋላ ይቀጥልም እያልን ስንት ጊዜ ነው ሰው ሲናገር የነበረው ሲሟረትበት ው። በቃ የተወሰነ ጊዜ ነው እንጂ በዚህ የደረጃ ሰንጠረዡ የመሪነት ቦታ ላይ ተቀምጦ ይቀጥላል የውድድር አመት እስከሚጠናቀቅበት ጊዜ ድረስ ብሎ ያሰበ የለም። እና ያንን ጥሩ ውጤት በመጡ ጊዜ በተከታታይ በደንብ አድርገው ስኬታቸውን አክብረዋል። እነዚህን ሶስት ነገሮች ያላደረገ እነዚህ ሶስት ነገሮች በአጠቃላይ እሳቸው ካደረጉት ነገር ጋራ አብሮ ተያይዞ መነሳት አለበት። በትልቁ ግን በቃ ክለባችንን ነው ያዋረዱት የሚል አስተያየት የተሰጠበት ነው። በነገራችን ላይ የአመቱ ምርጥ አሰልጣኝ ሲመረጥ ኮንሲደር እንደተደረጉ ሰውዬው ታውቂያለሽ? ኑ ነው በደንብ አዎ፣ አዎ አንደኛው አንደኛው ስትሮንግ ስትሮንግ ከሚባሉት እጩዎች መካከል አንደኛው ኑኖ ስፕሪቶ ሳንቶ ናቸው። ምክንያቱም ኮስችን የሚያደርጉት ምንድን ነው መሰለሽ ይህንን ሊቨርፑል ለዋንጫ ማብቃትና ይህንን ኖቲንግሃም ፎረስትን በቻምፒዮንስ ሊግ ለመግባት እንዲንገታገት ማድረግ ከባዱ ታስክ የትኛው ነው ነው የሚሉት እነሱ። ከባዱ ስራ የትኛው ነው ነው ይህንን ኖቲንግሃም ፎረስት በቻምፒዮንስ ሊግ ወይ በዩሮፓ ሊግ እንዲገባ ማድረግ ከባድ ነው ካሉ፣ ከባዱን ስራ ለሰራው ሰውዬ የኮኮብነት ክብር ይሰጣል። ኮኮቡ አሰልጣኝ አንተ አንተነ ይላሉ። ዋንጫ ይበላውን ትተው ማለት ነው አሁን እኛ ሀገር ዋንጫ ስትበይ ያውቁታል። አውቶማቲክ ነው ነገር በነገራችን እኛ ሀገር አውቶማቲክ ነው። ዋንጫ ለምሳሌ መድን አይደለ እየመራ ለው ኢትዮጵያን ፕሪሚየር ሊግ በቃ ገብረ መድን ነው እኮ እኮ እንደዛ ነው አውቶማቲክ ነው። ምን አጨቃጨቀን ነው? እዚህ እዚህ ምን አጨቃጨቀን ነው? ገብቶኛል። እዛ ግን እንደዛ አይደል። ማን ከባዱን ስራ ሰራ? ኖቲንግሃም ፎረስት እኮ በሊቨርፑል ሳይሸነፍ የቀረ ነው በዘንድሮ የውድድር አመት፣ አንዴ አሸንፎ አንዴ ደግሞ አቻ የጨረሱ እና አሁን ጋርዲዮላ ዋንጫ በበላበት ጊዜ እኮ ዋንጫ ስለበላ የኮኮብ አሰልጣኝ ያልሆነበት ጊዜ እኮ አሉ። ፈርጉሰን ዋንጫ በልተው ያልሆኑበት ጊዜ አሉ። ከእነሱ ይልቅ የሚገርመውን ስራማ የሰራው ይህንን ደካማ ቡድን እንትን ያደረገው ነው ምናምን ተብሎ ዋጋና ክሬዲት ይሰጣል። ይሄ ኮኮብ ጉዳይ ከተነሳ አልድች ጨዋታ ባጫወትሽ ጨዋታ ስልሽ ፈጥሬ ምናምን አደለም። የእውነተኛ ነገር ነው ነገሩን ብነግርሽ ለማለት ነው። ጨዋታ ባጫወት በእኛ ሀገር የነበረና አንድ ሰሞን አጭቃጭቆ ስሞታ ስቱዲዮችን ድረስ ያመጣ ጉዳይ ነው። የአመቱ ኮኮቦች ምርጫ ነው እና ኮኮብነት ይገባኛል ያለ አሰልጣኝ ነው ቅሬታውን ይዞ የመጣ ወደ እኛ ሀገር። ኮኮብነት ይገባኛል ያለው አሰልጣኝ ዋንጫ ስለበላ ነው እኔ ነኝ ዋንጫ የበላሁት እና ኮከብ መሆን ያለብኝም እኔ ነኝ፣ ነው እነሱ ግን ለእኔ ሊሰጡ ስላልፈለጉ ብሎ ነው ቅሬታውን የሚያመጣው። መስፈርቱ ነው የ ነው አንድ አሰልጣኝ ኮከብ ተብሎ ለመመረጥ የወጣ መስፈርት፣ ከሌሎች ጋር ተጋግዞ ለመስራት ያለው ፍላጎት መስፈርት ነው በእውነት ነው ቴሌፎን ብለሽ አንደኛው ይሄ ነው። ሁለተኛው ራሱን ለማሳደግ ያለው ፍላጎት በፍላጎት የተሞላ ነው እንዳለ መስፈርቱ። ከዛ ኦኬ ፋይን ከዛ በወቅቱ ይሄ የነበሩትን የፌዴሬሽን አመራር ይሄ ጉዳይ የሚመለከታቸውን እንደው ግን መስፈርታችሁን አየሁት፣ ግን መስፈርቱ እንዴት ልትመዝኗቸው እንደቻላችሁ ብቻ ንገሩኝ። ፍላጎት እንዴት ነው የምታውቁት እናንተ? ከሌሎች ጋር ተግባብቶ የመስራት ፍላጎት እንዳለኝና እንደሌለኝ የእኔን ንገሩኝ። ስ በዛ በተሰጣችሁ ጸጋ ሲሬስ ሊኮ ጸጋ ይጠይቃል ይህንን ለማወቀ ያውም ልዩ ጸጋ እንጂ የእኔን ፍላጎት ልታቂያ አንቺ የመማር ፍላጎቴን መተሽ ነው ግፋ ቢል ልምጠይቅኛል፣ ለምንማ በጣም ነው ምፈልገው፣ ልሻል ከሌሎች ጋር ተግባብቶ የመስራት ፍላጎት እኔን ካልጠየቅሽኝና ከእኔ መልስ ላይ ካልተመሰረትሽ በስተቀረ እሱንም ድብን አድርጌ ለዋሽሽ። ሙሉ በሙሉ ሙሉ በሙሉ እድል በማገኝበት ሁኔታ ነው እኮ ለእኔ ጥያቄ የምታቀርብ። የመማር ፍላጎት፣ ከሌሎች ጋር የመስራት ፍላጎት፣ ራስን የማሳደግ ፍላጎት የስቲ ቆይ የእሱ ፍላጎት ከዛኛው ፍላጎት የዚህኛው ፍላጎት ከዛኛው ፍላጎት በምን እንደሚበልጥና በምን እንደሚያንስ እንዴት እንዳወቃችሁ ንገሩኝ። ሆነ ጥያቄው ከኛ ይቀርብ የነበረው ማለት ነው። አይ እኛ መንገድ አለን ስይ እሱ የእናንተን መንገድ ነው ማወቅ የፈለግኩት። ይህንን ማወቅ የሚያስችላችሁን መንገድ ለውቀው። አይ ለእኛ ግድ የለም መጠቁት ሰው የሆኑ ኮኮብነት ይህ ከባድ ነው በጣም። ይህ ልትመዝነው የማስችለው ማትችለው ነገር ነው፣ ምክንያቱም እንዳልከው ነው። አይ ከሌሎች ሰዎች ጋር ተባብሬ ለመስራት ፍላጎት አለኝ ነው የሚለህ። የሆነ ሰው የለኝም የሚል ሰውም ለማግኘት በጣም አስቸጋሪ ነው፣ ግን ድርሽ ማስደ- ማስደረግ ይኖራል። ከምሬ ነው። ስለዚህ በምን እንዴት ታደርገዋል? ከባድ ነው። በፍላጎት ላይ የተመሰረተ መመዘኛ ማስቀመጥ በጣም አስቸጋሪ ምን አገባው። እውነት ለመናገር ፌዴሬሽን የሚመራ ሰውዬ የምን አገባው እኔ ራሴን ለማሳደግ ስለመኖር ፍላጎት፣ በውድድር ዓመቱ የሰራሁት ቡድን ጥሩ ቡድን ነው፣ ጥሩ ቡድን አይደለም፣ ውጤታማ ቡድን ሰርቻለሁ፣ አልሰራም፣ ያንን ቡድን ስገነባ የእኔ ጉብዝና ታይቷል፣ አልታየም። ዛዘ ይሹ አለ ኮከብ ለመሆን ለወደፊቱ፣ እኔ ምን አገባው እሱ ራስ ላይ ለምትሰራው ስራ እንዴ ምን አገባው? ለመማር ያለኝ ፍላጎት እንዴት ነው? በዚህ ውድድር ዓመት ጎበዝ ለመባል ወይም ጎበዝ ላለመባል፣ ለመማር ያለኝ ፍላጎት ሀውካም እንዴት ነው? መመዘኛዬ ነው፣ የመማር ፍላጎት ስለ ወደፊት ነው። ኮከብ አሰልጣኝ ለመባል ግን የምመረጠው ዘንድሮ በሰራሁት ስራ ነው። ቀጥሎ ልማርም አልማርም ምን ያገናኘዋል ከዚህ ጋር? እስኪ ንገሪ። ምንም እኳ አንደኛ፣ እንዴት ያውቁታል ነው። ሁለተኛ አስራ ስድስት ክለቦች አለን አስራ ስድስቶቻችን ይዘን የቀረብነው ቡድን ውስጥ የተሻለ ቡድን ይዞ የቀረበው ያበበ ቡድን ነው ብለሽ እሱን ነው እንጂ የምትመዘኘው ትዳሬ የመመስረት ፍላጎቴ ምናምን ሊታይ አይ ብዙ በተለይ ብዙ ብዙም ያነጋግር ነገር ነበረው። በተለይ በፌዴሬሽኑ እኔ በጣም ማስታወሰው የብሔራዊ ቡድን አሰልጣኝ አይ፣ አንተም የምታስታውሰው ሰዎችም ብዙ አስተያየት የሚሰጡበት እኔ ብዙ ጊዜ ሲነገር ምሰማው ይሄ የብሔራዊ ቡድን አሰልጣኝ ሊቀጠር በሚፈለግበት ጊዜ የሚወጣው መስፈርት እና ሰዎች በጣም ይቀልዱ ነበር። በዚህ መስፈርት እኮ ፔፕ ጋርዲዮላ አያሟላም ተብሎ ብዙ ሰዎች ይዝናኑበት የነበረ ጉዳይም እንደነበር አስታውሳለሁ። ለማንጨዋታን ጨዋታ ካነሳው ሌላ አንድ አሰልጣኝ ለክለብ አመራሮች ያቀረበውን ሪፖርት ልንገር። የውድድር ዓመት አጋማሽ ላይ ነው ሪፖርቱ እና ቡድናችን ለምን የተጠበቀውን ያህል ውጤት አላመጣም በመጀመሪያው ዙር ልናስመዘግበው ያሰብነው ውጤት ይሄን ያልሆኖ ሳለ ካቀድነው ይልቅ ያስመዘግብ ነው በተግባር ትንሽ ለምን አነሰ የሚል ሪፖርት እና ሪፖርቱ ላይ የተወሰኑ ነጥቦችን፣ እግር ኳሳዊ ነገሮች ከተጠቃቀሰ በኋላ አሰልጣኙ ለክለቦቹ ባለስልጣናት ለኑኖ ስፕሪቶ ሳንቱን ለትላንትናው አይነት ሰውየ ለባሉካዎቹ ሲጽፍ እኛ እንደ ከበላዮቻችን እንዳሉ ክለቦች ዳኛዎችን ለማንትን ለማለት ያደረግነው ጥረት ደካማ መሆን ይላል። ኧረ እባክህ ክርስቶስ ለመድ በጽሑፍ ለማባበል ለዳኛ ማባበያ። አዎ ለዳኛ ዳኛን ለማባበል ያደረግነው ትኩረት አነስተኛ መሆን

እሺ ለማንኛውም እነዚህን ነገሮች ያነሳ ነው በሳምንቱ መጨረሻ ላይ በተደረጉ ጨዋታዎች ኖቲንጋም ፎረስት እና ሌስተር ሲቲ ባደረጉት ጨዋታ ላይ የተፈጠሩት ክስተቶች ምን አይነት ስሜት ፈጠሩ የሚለውን ለማውራት ፈልገን ነው። የተለያዩ ሀሳቦችን አንስተናል። አድማጮቻችን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። 2010.